ሰላም እንዴት አደራችሁ። እዚህ ጋር ከላይ የምታዩት እንግዲህ የሞዴል ቀነኝ አዱኛ ፎቶ ትላንትና በሶሻል ሚዲያ ውስጥ ሲዘዋውር ነበር። በመጀመሪያ ለውዳጅ ዘመዶቿ እንግዲህ እግዚአብሔር መጽናናትን ይስጣችሁ። የአፍሪካ ለሁለት የመሰንጠቅ ጉዳይ እውን እየሆነ ይመስላል። ለሰው መቀበል ከብዶት የነበረው ምንድን ነው የመሰንጠቅና የአህጉር መከፈል ጉዳይ አለ ብለሽ ስትናገር፣ በግሽን ደብረ ከርቤ ምንድን ነው የተፈጠረው? ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን እንደምን አላችሁ በያላችሁ በት የዓለም ዳርቻ ሁሉ ብዙ ሰላም እንዲሆንላችሁ እንመኛለን። ዛሬም በአዳዲስ መረጃዎች እና አዳዲስ ጉዳዮች ዳግም ተገናኝተናል እንዲሁም ደግሞ በአባቶቻችን ለነፍሳችን ረፍትን በምትሰጥ ትምህርትን ድጋሚ ተገናኝተናል ማለት ነው። አብራችሁን እስከ ፍጻሜው ድረስ ብትቆዩ በብዙ የምታተርፉበት በብዙ ደስ የምትሰኙበትና አዳዲስ መረጃዎችን የምታገኙበት ቆይታ ይሆናል። ከኛ ጋር አብራችሁ ስትቆዩ ይህንን ቻናል ሰብስክራይብ በማድረግ ቤተሰቡንን እንዲሁም ደግሞ ለብዙሀኖች እንዲዳረስ ይህ ቪዲዮ ላይክ በማድረግ ጀምሮ በምትመለከቷቸው ቪዲዮች ዙሪያ ሁሉ ሀሳባችሁንም በሀሳብ መስጫ ሳጥን ላይ አስቀምጡልን። ወደ ቪዲዮቻችን እንገባለን። አብራችሁን ቆዩ። የእመቤታችን የቅድስት ድንግል ማርያም ሙሉ ስም በሊቃውንቱ የተወሰነ በተለይም በአራት መቶ ሰላሳ አንድ ዓመተ ምህረት በኤፌሶን ጉባኤ የተወሰነው ውሳኔ እመቤታችን ስትጠራ ቅድስት ድንግል ማርያም ወላዲት አምላክ ተብላ እንድትጠራ ነው። እስኪበሉ ቅድስት በሉ ድንግል ማርያም ወላዲት አምላክ ድገሙት። ቅድስት ድንግል ማርያም ወላዲት አምላክ። መጀመሪያ ቅድስት፣ ከዛ ድንግል፣ ከዛ ማርያም፣ ከዛ ወላዲት አምላክ እነዚህ አራት ነገሮችን ታገኛላችሁ። አንደኛ ቅድስት፣ ሁለተኛ ድንግል፣ ሶስተኛ ማርያም፣ አራተኛ ወላዲት አምላክ የሚል አራት ነገሮችን ታገኛላችሁ። የድንግሊቱ ስም ማርያም ነበረ። የሉቃስ ወንጌል ምዕራፍ አንድ ከቁጥር 26 ጀምሮ የተጻፈው ቁጥር 27 ላይ ያለው ይሄ ቃል የድንግሊቱ ስም ማርያም ነበረ። ለምንድን ነው አሁን ይሄ ቅድስት ድንግል ማርያም ወላዲት አምላክ የሚለው ሙሉ ስም እንዲጠራ ያስፈለገበት ምክንያት ምንድን ነው ቢባል ማርያም በሚለው ስም ከእመቤታችን ሌላ ሰባት ሴቶች ተጠርተውበታል ሰባት ሴቶች ይታወቁበታል ይህንን ስም ስለዚህ ከነዚህ ከሰባት ሴቶች መቤታችን የምትለይባቸው ነጥቦች ማስቀመጥ አለብን ቅድስት ብለን ብቻ እንዳናቆም ቅድስት የሚባሉ ሴቶች አሉ ለምሳሌ እነ ማርያም ግብፃዊት ቅድስት ይባላሉ እነ ማርያም መግደላዊት ቁጥራቸው ከሰላሳ ስድስቱ ቅዱሳት አመስተው ድንግል ብለን ብቻ እንዳናቆም ድንግል የሆኑ ሴቶች አሉ በዚህ ስምም የሚጠሩ እንደ እነ ማርያም ግብፃዊት ያሉ ደናግል ሴቶች አሉ ከዛ ማርያም ብለን ብቻ እንዳናቆም፣ ሌሎች ማርያም የሚባሉ ሴቶች አሉ። ወላዲት አምላክ የሚለውን ቅጽል እንሰጣለን። ምክንያቱም ሌላ ወላዲት አምላክ የምትባል ማርያምም ትሁን ሌላ ሴትም ብትሁን ወላዲት አምላክ የምትባል ሌላ የለችም። ስለዚህ እነዚህ አራት ስሞች በትክክል መቤታችንን የሚገልጧት ናቸው። መጋቢት አስር ቀን ግማደ መስቀሉ ወደ ኢትዮጵያ የመጣበት እንዲሁም ደግሞ በግሽን ደብረ ከርቤ ያረፈበት እንደሆነ ይታወቃል። ይህንንም ቤተክርስቲያናችን በታላቅ ድምቀት ታከብረዋለች። ይህንን ተመልክቶ እንግዲህ ግሽን ማርያም፣ ግሽን ደብረ ከርቤ አዲስ ነገር ተሰምቷል። ያ ምንድን ነው? እንግዲህ እንደሚታወቀው ከየግብጽ ኦርቶዶክስ ቤተ ክርስቲያን ግማደ መስቀሉን እንዲሁም ከሌሎች ንዋያተ ቅድሳት ጋር በማድረግ በአጼ ዳዊት ዘመነ መንግስት ጊዜ ወይም ደግሞ በዚያ ዘመን ወደ ኢትዮጵያ እንደተላከ ይታወቃል። ከዚያም በኋላ ያ ግማደ መስቀል ኢትዮጵያን ሲባርክ በተለያዩ የኢትዮጵያ ክፍሎች ላይ እያረፈ የኢትዮጵያን ምድር ሲ ባር ከቆየ በኋላ በመጨረሻም መስቀሌም በመስቀለኛ ቦታ ላይ አስቀምጥ የሚለውን ትዕዛዝ እንግዲህ ባከበረ መልኩ በመስቀለኛ ተራራ ላይ ሊያርፍ ችሏል ማለት ነው። ይህ ግማደ መስቀል ታዲያ ይህ ግማደ መስቀል የሚገኝበት ገዳም አሁን ላይ እጅጉን ከፍተኛ የሆነ እድሳትን ፈልጓል። ይህንንም እድሳት አስከትሎ የተለያዩ አርቲስቶች፣ የተለያዩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ምዕመናን ወደዚያ ስፍራ በመሄድ እንግዲህ ድጋፍን ማድረግ ጀምረዋል። ይህንንም በተለያዩ ማህበራዊ ሚዲያዎች ላይ በማሰራጨት በተለያዩ የዓለም ክፍል ላይ የሚገኙ ኦርቶዶክሳውያን ምዕመናን ይህንን ድጋፋቸውን እንዲያደርጉ ጥሪያቸውንም እያቀረቡ ይገኛሉ። ምንድነው ጉዳዩ የሚለውን እስኪ በማስታወቂያ የተላለፈው መልእክት እንስማ። ቤትሽን እንሰራ ዘንድ ፍቀጅ። በመላው ዓለም ያላችሁ የእመቤታችን ግሸን ደብረከርቤ ወዳጆች በሙሉ ለድኅነታችን መሰረት የሆነው ግማደ መስቀሉ ያረፈባት ግሸን ደብረ ከርቤ ቅድስት ማርያም ቤተ ክርስቲያን በዘመን ብዛት ከፍተኛ ጉዳት ስለደረሰባት በህብረት ቤተ መቅደሷን እናድስ ዘንድ ኦርቶዶክሳዊ ጥሪ ቀርቦልናል። በየዓመቱ የምንፈወስበትና የምንፈወስበትና የምንቀደስበት ቤተ ክርስቲያን ዛሬ ተጎድታ ማየት የሚፈልግ ክርስቲያን የለምና ከመጋቢት 11 እስከ 14 በቀጥታ ስርጭት ከግሸን ተራራ ላይ የተላለፈ የድሳቱ ገቢ ይሰበሰባል። መርሃ ግብሩ በዋነኛነት በቀጥታ የምተላለፍበት ኢኦቲሲ ሚዲያ፣ ቋንቋይነሽ ሚዲያ፣ ቀንዲል ሚዲያ፣ ነጋሽ ሚዲያ፣ ማኅቶት ሚዲያ፣ ኢቲ አርት ሚዲያ ራማ ሚዲያ፣ ባላገሩ ሚዲያ፣ ብርሃን ሚዲያ፣ ሰንሰለት ሚዲያ፣ አራያም ሚዲያ፣ 21 ሚዲያ ከመጋቢት 11 እስከ 14 በቀጥታ ኅብረታችን ለቤተ ክርስቲያናችን ግማደ መስቀሉ ግሽን። እንግዲህ ይህንን ጥሪ ሰምተው በርካታ አርቲስቶች ወደዚያ ስፍራ ሄደው በቀጥታ ስርጭት ላይ እንግዲህ የገቢ ማሰባሰቢያ መርሃ ግብሩን እንግዲህ አስጀምረዋል ይህም የተከናወነ ይገኛል። እናንተ ውድ ቤተሰቦቻችን እንደተለመደው እንደ ሁልጊዜ ድጋፋችሁ ይህንንም እንድታደርጉ ለዚች ቅድስት የሆነች ምድር፣ ለዚች ቅድስት ለሆነች ገዳም እንግዲህ ድጋፋችሁን እንድታደርጉ በዚሁኛም ጥሪያችን እናስተላልፋለን። እንግዲህ እንደነገርኳችሁ በርካታ አርቲስቶች ወደ ስፍራው እየሄዱ ድጋፍ እያደረጉ ነው እና ከተሰራውም ቪዲዮ ወይም ደግሞ ከተሰራጨውም በጣም አስገራሚ ከሆኑ መልዕክቶች መካከል አንደኛው አርቲስት መቅደስ እንግዲህ ማርያምን አክሮፊያት ነበረ ስትል ታሪኳን ወይም ደግሞ በአንድ ወቅት ላይ ተሰምቷት የነበረውን ስሜት በእንደዚህ አይነት መልኩ አጋርታለች። እኔን የሚያቀኝ የኢትዮጵያ ሕዝብ እንዳለ ከእመቤታችን ጋር ያለኝን ነገር ያውቃል። ቋንቋይን ይሄ ነው ያልኩት ቃልችን ስለሷ ማውራት እንዴት ኢንተርቪው እንዴት እንደሚሄድ አላውቅም፣ ብቻ ለሞክረው እና እ ቃይተን ምንም ቢገጥመኝ ምንም ቢሆን ቀድሜ የማናገረው እሷን ነው እና አንድም ቀን ለጥያቄዎቼ ምላሽ ሳላገኝ ይቀርበት ጊዜ የለም። በጣም ከተደረገላቸው ከተጎበኙ ሰዎች አንዷ ነኝ እና የዛን ጊዜ ግን ጥያቄዎቼ ምላሽ አጡ። ጭራሽ ይባስ ብሎ በጣም የማልጠብቀው ሌላ ችግር የወደ ውስጥ ተፈጠረ። አኮረፍኳት። በጣም ነው የሚገርመው፣ እግዚአብሔርን አኮረፍኳት መጨረሻ ላይ የመጣው ፈተና ፍጹም የማልፈልገው ህይወቴ ላይ እሷንም ደግሞ በብዙ የለመንኳት በህይወቴ እንዲሆነኝ ነገር እንዳይገጥመኝ የጠየኳት ነገር ስለነበር እንዴት አሳልፋ ትሰጠኛለች ልጅሽ አይደለሁ እንዴ ብዬ በቃ በጣም አኮረፍኳት እና በጣም የሚያስቀው ነገር መኪና ስነዳ የሚቤታችን ቤተክርስቲያን ጋር ፍትሱ ፊትና ዞራለሁ። ራሱ ሳለም ላለምሳለም ማለት ነው። እና ደመና በረከቷ ከኛ ጋር ይሁን ለዘላለሙ አሜን። አንድ ቀን ለሊት በቃ የሆነ ድምፅ ነገር ነው የሚሰማኝ። በቃ ግሸን ግሸን ግሸን ይለኛል እና ደነገጥኩ። ማለት እንዳልኳችሁ ገዳምም ብዙ የሚሄድ ሰው አይደለሁም፣ ህልምም የሚያይ ሰው አይደለሁም። ይሄ በብዛት ህልም አላየም እኔ። ተኛው ጠዋት እነሳለሁ፣ እግዚአብሔር ይመስገን። መሀልም ማለት አልንቀሳቀስ። በጣም እንቅልፋም ነኝ፣ ተኛለሁ። ጠዋት ነው የምነቃው። ጠዋት ተነሳውና ጊሸን ሄዳለሁ። እንዴት ይካሄዳል? ቤት በኩል ይካሄዳል። ምንድነው ማቀው ጉዳይ አለ። ብቻ ጠዋት ተነስቼ ጊሸን እንደሚሄድ ብቻ ነው ማቀው። ከዛ ተነሳው በቃ ትኬት ምናምን ተቆራረጠ ይሄድኩ እመቤቴን። እኔ እንዴት እንደወጣሁት አላውቅም። ያለ እንዳገዝ ያንን የሚያልዳገት የጊሸንን ታቁታላችሁ መቼም። እንዴት እንደወጣሁ እመቤቴ ነው የምታቀው። በሯ ላይ ደረስ ቤትሽን እንድንሰራ ፍል። እንግዲህ ፍቅሯን ያላትን ወይም ደግሞ ታሪኳን በዚህ አይነት መልኩ ገልጻለች። እጅጉን የሚያስደንቅ ነው። እንደሚታወቀው እንግዲህ ቤተክርስቲያናችን በጣም ብዙ ሚስጢራት በጣም በርካታ የሆኑ ሚስጥራት እንዳላት ይታወቃል። ያንንም ሚስጥራት ወይም ደግሞ እያንዳንዱን ስርዓቷን ስትፈጽም በምክንያት እንደሆነ ከዚህ በፊት ማጋርቻችኋሉ እናንተም ታውቁታላችሁ። ከዚህ ጋር በተያያዘ አንድ ቪዲዮ ላስመለክታችሁ ነው። ይህም እንግዲህ በቅዳሴ ስነስርዓት ላይ ወይም ደግሞ የቅዳሴ ጸሎት ሲከናወን እንግዲህ በቤተክርስቲያናችን ውስጥ መጋረጃ የሚዘጋበት የሚጋረድበት ስነ ስርዓት ወይም ደግሞ ሰዓት አለ እና ያ የሚሆነው ለምንድን ነው? በመጋረጃ መቅደሱን የምትሸፍኑት ለምንድን ነው ብለው በርካቶች ጥያቄ ያነሳሉ። የሚሸፈን ነገር አላችሁ ወይ ብለውም የሚያነሱት ጥያቄ አለ እና ያን ነገር በደንብ እንድንረዳው እንድናውቀው የሚገልጽ ትምህርት ወይም ደግሞ ቪዲዮ ላስመለክታችሁ ነው። እስኪ እናንተም አዲስ ነገር ወይም ደግሞ ባላችሁ እውቀት ላይም የምታዳብሩበትን እውቀት ትጨምሩበታላችሁ ብዬም አስባለሁ። ቪዲዮን እንመልከት። ቤተ መቅደስ ውስጥ ምንድን ነው የምትደብቁት? የሚል ጥያቄ መጣ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓተ ቅዳሴ ላይ የቅዳሴውን ግማሽ ያክል ክፍል ቅዳሴ ከመጀመሩ ከጥቂት ደቂቃዎች በፊትና ከድርገት በኋላ መጋረጃ ስለዚህ ምንድን ነው ነው የሚል ጥያቄ ደግሞ ሌሎች ኦርቶዶክሳዊ ቤተ ክርስቲያናት እንደኛ ብዙ መጋረጃ የመጋረድ ልምድ የላቸውም። ወይኑ በመናን የሚፈተት ባህል ጥያቄ ቀርቧል። በእውነት አባቶቻችን በጣም ሊቃውንት ከመሆናቸው እና ማመስጠር የሚችሉ ከመሆናቸው የተነሳ ነው። መጋረጃ ምን ጋር የሚደበቅ የሚሸሸግ ነገር ኖሮ አይደለም። መጽሐፍ ቅዱሳዊ መሰረት ያለውን ታሪክ መነሻ በማድረግ በሚስጢር ለማገናኘትና ለማመስጠር በኛ ቤተክርስቲያን ያለ ትርጉም ያለ ምስጢር የሚደረግ ነገር ስለሌለ ማለት ነው። ቅዳሴው እየተከናወነ እያለ በመሀል ካህኑ ይናጸል አለ ቅዱስ ቱላወቱ እጆቹን ይናጸል የሚታጠባል ከዛ ውስ ወደ ቤተመቅደስ ሲመለስ መጋረጃው ይጋረዳል። ከዛ በኋላ ካህኑ ጸሎት ፈትቶ እየጸለየ ህብስቱን ይፈትታል። ህብስቱ ሲፈተት አይታይም። በመጋርጃ ተጋርዷል። እየተፈተተ እንደሆነ እናውቃለን፣ ግን ተጋርዷል። ይሄ የሚደረግበት ምክንያት በማቴዎስ ወንጌል ምዕራፍ 27 ላይ እንደምናገኘው ጌታችን በተሰቀለ ጊዜ ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነች ይለናል መጽሐፍ። ተሸፈነ ማለት ነው። አባ ጊዮርጊስ ዘጋስጫ ሰዓታት ምስጋናው ላይ እሴብ ጸጋከ በሚለው ዝማሬው ላይ ምን ይላል? ፀሐይ ጸልመ ወወር ደመቆ ነው ወከዋክብት ወድቁ ፍጡ ነው ከመይራ አይ ወርቃኑ ለዛልበሱ ብርሃን ፀሐይ ጨለመች፣ ጨረቃም ደምለበሰች፣ ከዋክብቱም ረገፉ ብርሃን ያለበሰንን አምላክ እርቃኑን አንመለከትም ሲሉ ይላል። የጌታን እርቃኑን ላለማሳየት እርቃኑን ለመሸፈን ስትል ፀሐይ ጨልማለች። ይህንን ማሰብ ማስተዋወስ እንድንችል ቅዱስ ቤተክርስቲያናችን ስጋው ወደ በሚፈትትበት ጊዜ ላይ ክርስቶስ መስቀል ላይ ዋለበት ብለን መስቀል ላይ መሆኑን በምናስብበት ጊዜ ላይ መጋረጃ ትጋርዳለች ማለት እርቃኑን ለመሸፈን ፀሐይ እንደጨለመች እኛም እርስቱ ሸፍነን እንፈታለን ማለት። ከዛ በኋላ መጋረጃ ዳገም የሚከፈተው ድርገት ሲወድ ነው፣ ወይም ደግሞ ቅዱስ ቁርባን ሲወድ ማለት ነው። ድርገት ማለት አንድ ማድረግ ማለት ነው። ይህን ሌላ ጊዜ እንነጋገራለን። ድርገት ከወረደ በኋላ ከቆረብን በኋላ ጌታችን ወደ ምእመናኑ ከወረደ በኋላ ዝቅ ካለ በኋላ ተመልሶ ወደ ቤተ መቅደስ ሲገባ መጋረጃ እንደገና ይዘጋል። አሁንም ለመደበቅ የለመሸሸግ ለመሽሽክ ፈልገናል ለመጋረጃ ምን ዘለው በሐዋርያት ሥራ ምዕራፍ አንድ ላይ ወደ መጨረሻው ቁጥር አካባቢ ስናንብም ይላል ደቀ መዛሙርቱ ከጌታችን ጋር ሆነው ጌታችን ከነገራቸው ካስተማራቸው በኋላ አይናቸው እያየ ከፍ ከፍ ብሎ ወደ ሰማይ ያረገ ደመናም ሰውራ ተቀበለችው። ከደቀ መዛሙርቱ ጋር ነበረ ሲያርግ ደመና ሰውራ ተቀበለችው አይደልና። አሁንም ስጋና ደሙ ወርዶ ከመመናን ጋር ነበር። ልክ ወደ ቤተ መቅደሱ ከፍ ከፍ ሲል ሲያርግ በደመናው ምሳሌ ወይም በደመናው ምስጢርነት መጋረጃው ይጋረል። ደመናው ልክ ጌታችን ሰውሮ እንደተቀበለው መጋረጃውም ስጋውና ደሙ ሰውሮ ይቀበላል ማለት ነው። ምስጢር ወይም ለማመስጠር ለማገናኘት ትርጓሜ ለማምጣት እንጂ የሚደበቅ የሚሸሸግ ኖሮን አይደለም። በነገራችሁ ላይ በኛ ቤተክርስቲያን የሚደረግ ማንኛውም ነገር ማወቅ የምትፈልጉ ከሆነ የቤተክርስቲያን የስርዓት መጻሕፍት ማንበብ በቂ ነው። የቅዳሴ መጽሐፉን ብታነቡ የስርዓት መጽሐፍ ትሉ ፈልጋችሁ ብታነቡ ከዚህ ቀጥሎ እንደዚህ ይደረጋል ከዚህ ቀጥሎ እንደዚህ ይደረጋል ከዚህ ቀጥሎ እንደዚህ ይደረጋል እያለ የሚደረገውና የሚሰራውን እያንዳንዱን ነገር በጽሁፍ ያስቀምጣል። ስለዚህ ኤክስያን የምትሸሽገው የምትደብቀው ነገር ኖሮ ሳይሆን የጌታችንን ታሪክ ማሰብ ማስታወስ እንድንችል ስርዓተ ቅዳሴ ጌታችንን እስከ መጨረሻው እንድናስበው እንድናስታወሱ እንዲያደርገን ለማድረግ ስትል እነዚህ ነገሮች ታደርጋለች ማለት ነው። እንግዲህ እንደተመለከታችሁት ነው ቤተክርስቲያን እያንዳንዷን ነገር የምታከናውነው የምትሰራው እንግዲህ በምስጢር በምክንያት እንደሆነ ከዚህም መረዳት እንችላለን። ስለዚህ ያላንዳች ምክንያት ያላንዳች ሁኔታ ምንም የሚፈጸም ነገር እንደሌለም ማወቅ እንችላለን ማለት ነው። ስለ ቅዳሴ ካነሳን አልቀረ በቅዳሴ ውስጥ እንግዲህ ወንጌል ይነበባል፣ ወንጌል ይሰበካል። እንግዲህ የዕለቱ ወንጌል የማን ወንጌል እንደተነበበ የምናውቅበትን አንድ ምስጢር ወይም ደግሞ አንድ መረጃ ጠቆም ላድርጋችሁ፣ ወይም ደግሞ ትምህርት ላሳያችሁ። እንግዲህ እንደሚታወቀው በቤተክርስቲያናችን ውስጥ የቅዳሴ ጸሎት ላይ የአራቱም ወንጌላውያን በየጊዜያቱ የራሱ ወቅት አለው፣ የራሱ ምክንያት አለው፣ የራሱ ስርዓት አለው። ወንጌል ሲነበብ ያም እንግዲህ ወንጌል ሲነበብ ይሄ ወንጌል የማን ነው ብለን እንድናውቅ በቅዳሴ ስርዓት ውስጥ በሚከናወነው ጸሎት እንግዲህ የማን ወንጌል እንደተነበበ የምናውቅበትን አንድ ቪዲዮ ያስመለከታችሁን እስኪ ተመልከቱት። የቅዳሴ ኩሌታ ወንጌል እንደሆነ ያው ሁላችን እናውቃለን። ነገር ግን አንድ ሰው አርፍዶ መጣና ወንጌሉ ከተጀመረ በኋላ ቢደርስ፣ ነገር ግን ያ ወንጌል የምን ወንጌል እንደሆነ መለየት ይችላል። ማለትም እንደ ግጻዊ መሰረት የዕለቱ ወይ የማቴዎስ፣ ወይ የማርቆስ፣ የሉቃስ ወይም ደግሞ የዮሐንስ ወንጌል ሊነበብ ይችላል። ነገር ግን ካህኑ ያንን ወንጌሉን ያነበበው ካህን መጨረሻ ላይ በሚናገረው ነገር መሰረት አድርገን የትኛው ወንጌል ክፍል እንደተነበበ ማወቅ እንችላለን። ለምሳሌ ያ ካህን ያነበበው የወንጌል ክፍል ማቴዎስ ከሆነ መጨረሻ ላይ ምን ብሎ ይናገራል? ሰማይና ምድር ያልፋል ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ይህንን ቃል ስንሰማ ያ ወንጌል የምን ወንጌል እንደሆነ መለየት እንችላለን። የማቴዎስ ወንጌል እንደተነበበ። የማርቆስ ከሆነ ደግሞ ካህኑ ሊል የሚችለው ምንድን ነው? ጆሮ ያለው መስማትን ይስማ። የሉቃስ ወንጌል ከሆነ ደግሞ ከኦሪትና ከነቢያት አንዲቱ ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል። በዚህ መለየት እንችላለን። የዮሐንስ ወንጌል ደግሞ ኦብስሊ ይለያል ማለት ነው በወልድ ያመነ የዘላለም ሕይወት አለው ነው የሚለው ማለት ነው። በቀጣይ ደግሞ እስኪ ምላሾችን ደግሞ ምን ብለን እንመልሳለን፣ ወንጌሉ ከተነበበ በኋላ የሚለው እናያለን። ይቆየን። የተወደዳችሁ ውድ ቤተሰቦቻችን እንግዲህ ባሳለፍነው ነው ሳምንት ሞዴል ቀነኒ ከዚህ ዓለም በሞተለይስ ተብሎ የተለያዩ መረጃዎች ወደ እናንተ ሲደርሱ ነበረ። እንግዲህ የአሟሟቷ ሁኔታ በሕግ ክትትል ስር እንዳለም ይታወቃል። ይህ በእንዲህ እንዳለ ግን በሕግ ክትትል ስር መሆኑ እንዳለ ሆኖ ከሰሞኑ አንድ መነጋገሪያ የሆነ ፎቶ ወጥቶ ነበረ። ይህም በፊቷ ላይ ጉዳት የደረሰ የተደበደብ የሚመስል ፎቶ ወጥቶ ነበረ። እሱም ፎቶ እንግዲህ በርካታ ማህበራዊ ሚዲያ ላይ የሚሰሩ የማህበራዊ ሚዲያ ተጠቃሚዎች በደንብ እያንሸራሸሩት ሀሳባቸውን እየሰጡበትም ነበረ። እስኪ ቪዲዮ ፎቶ የትኛው ነው ቪዲዮስ፣ በዚህ ጉዳይ ላይ በዚህ ፎቶ ላይ የተዘነዘሩ ሀሳቦች ምን ይመስላሉ የሚለውን አንድ ማሳያ ወደ እናንተ ላድረስ። ሰላም እንዴት አደራችሁ። እዚህ ጋር ከላይ የምታዩት እንግዲህ የሞዴል ቀነኝ አዱኛ ፎቶ ትላንትና በሶሻል ሚዲያው ሲዘዋወር ነበር። በመጀመሪያ ለወዳጅ ዘመዶቿ እንግዲህ እግዚአብሔር መጽናናትን ይስጣችሁ፣ እሷንም ነፍሷን በአጸደ ገነት ያኑርልን እላለሁ። ዛሬ ላወራበት የፈለግኩት ነገር ምንድን ነው? በእርግጥ የእሷ ጉዳይ በህግ የተያዘ ስለሆነ ነገ ከነጎደ እውነቱ ይጠራል ብዬ ገምታለሁ ማለት ነው። ከዛ ውጭ ግን በሪሌሽንሽፕም ሆነ በትዳር ውስጥ ያሉ አንዳንድ ሰዎች በተለይ ባሎች ትዳራቸውን ወይም የፍቅር ግንኙነታቸውን በዱላና በኃይል መምራት የሚፈልጉ ሰዎች አሉ እና ይሄ ደግሞ በጣም አስቸጋሪና ልክም ያልሆነ ነገር ነው። ምክንያቱም በትዳር ውስጥ ወይም በፍቅር ግንኙነት ውስጥ በኃይል፣ በጉልበት፣ በድብደባ የምታስቀጥለው የፍቅር ህይወትም የትዳር ህይወትም ሊኖር አይገባም። ሲሆን ተነጋግሮ ተከባብሮ ካልሆነ ደግሞ እንደተማረ ሰው እንደሰለጠነ ሰው ችግሮቻችሁን በቤተሰብም በሽማግሌም በሃይማኖት አባቶችን በማሳየት የማይቀጥል ከሆነ በሰላም መለየት ስለሚቻል ማለት ነው። ምክንያቱም ሁለት ሰው አንድ ወንድና አንድ ሴት ወደ ፍቅር ግንኙነትም ብለው ወደ ትዳር ሲገቡ ተፈቃቅደው ተከባብረው ስሜታቸውን ተገላልጸው ስለሆነ የሚጀምሩት ነገም የማይሆን ከሆነ ያ ህይወት በሰላም መለየት እየተቻለ መደብደብ። ምክንያቱም ብዙ የሰማኋቸውም ነገሮች ስላሉ ነው። በውስጥ የሚያወሩኝ ሰዎች ምናምን አሉ እና አንዳንዴ ምንም ማድረግ የማትችሉባቸው ሁኔታዎች ይፈጠራሉ። ጥርሳቸው የወለቀ እጃቸው የወለቀ ሴቶች ይሄ የጎን አጥንታቸው ሁሉ የተሰበረ በጣም ድብደባ የበዛባቸው ዓይናቸው የማይሆን ነገሮች ጆሯቸው የተጎዱ ሴቶች ሁሉ የጻፉልኝ ሰዎች አሉ። ግን የሁሉንም ታሪክ ወደ ውጭ አታወጡት፤ ምክንያቱም ለእነሱም ሪስክ ስለሆነ ማለት ነው በእነዛም ወንዶች ሶሻል ሚዲያ የሚጠቀሙ ስለሆኑ እና አንዳንዴ ሰምታችሁ አጽናንታችሁ ብቻ የምታልፏቸው ጉዳዮች አሉ። ግን እንደ ወንድ ደግሞ ይህን ማድረጉ በጣም የሚያሳፍር ነው። ምክንያቱም እኔ ትዳር ስመሰርት ወይም የፍቅር ህይወት ስመሰርት አብራኝ የምትኖረውን ሴት ወይም ሚስቴን ወይም የፍቅር ጓደኛዬን አክብሬያት ልክ ራሴ እኔ ላይ እንዲደረጉ የማልፈልጋቸውን ነገሮች ሁሉ እሷ ላይ አላደርግ። ምክንያቱም ለምሳሌ ተገላቢጦሽ ሆኖ አስቡት። እየተደበደባችሁ ብትኖሩ እየተጨቆናችሁ ብትኖሩ ትዳራችሁን ህይወታችሁን፣ እየፈራችሁ እየጠላችሁ ብትኖሩ እንዴት ነው ህይወታችሁን ልትወዱት የምትችሉትና ለሚስቶቻችሁ ይሁን ለፍቅረኞቻችሁ እናንተ ደውላችሁ ወደ ቤት እየመጣው ነው ስትሉ የምትሳቀቅ ሚስትም ይሁን ፍቅረኛ፣ አንተ ወደ ቤት ልመጣ ነው ስትል ቤቷን የምጠላ፣ ህይወቷን የምጠላ፣ መፈጠሯን የምጠላ አይነት ሴት አንፍጠር። በእኛ ምክንያት ደግሞ ነገ፣ ብዙ ወንዶችን ጥሩ አባቶች፣ ጥሩ ባሎች በደንብ አሉ አውቃለሁ ለነዛም ባሎች ለነዛም አባቶች ያላት ግንዛቤና ምልከታ መጥፎ እንዲሆን ባናደርግ ጥሩ ነው ላለሁ እና አሁንም ቢሆን በትዳር ህይወት ውስጥም በፍቅር ህይወት ውስጥም ያላችሁ ወንዶች ወንድሞቼ በበሰለ አመለካከት እንደሰለጠነ ሰው ማሰብ መቻል አለብን። ህይወታችን የማይሆን ከሆነ የጀመርነው የፍቅር የሚሆን የትዳር ህይወት ትክክል የማይሆነው ነው ከተሰማን ወይም ከሆነ እንዳልኳችሁ በሽማግሌም በቤተሰብም በሃይማኖት አባትም አሳይተን ነው ጉዳዩን። የማይቀጥል ከሆነ ደግሞ እሷን ከማግኘታችን በፊት እየኖርን ነበር፣ እሷን ካገኘን ደግሞ በኋላ ይበልጥ ደስተኛ ሆነን እየኖርን ነበር አይደል? ህልማችንም እንደዛ ለመኖር ነበር። ከሷ ባህልም ህይወት ይቀጥላል። ስለዚህ አንዳንድ ጊዜ ለሚያልፉ ቀናቶች፣ ለሚያልፉ ጊዜያቶች የማያልፉ ነገሮችን በእኛም በሰዎች ላይም ማድረሱ ተገቢ አይደለም ብዬ አምናለሁ። ለማንኛውም ለቀነኒ አዱኛ ቤተሰብ ወዳጅ ዘመድ በጠቅላላ መጽናናቱን ይስጣችሁ ማለት እፈልጋለሁ። እንቀጥላለን። ውድ ቤተሰቦቻችን እንግዲህ ከዚህ በፊት እኛም በዚሁ የዩቲብ ቻናላችን ላይ አንድ መረጃ ወደ እናንተ አድርሰን ነበረ። ይህም አፍሪካ ለሁለት ልትሰነጠቅ ወይም ደግሞ ልትከፈል እንደሆነ ይህም እንግዲህ በታላቁ የስምጥ ሸለቆ መንስኤነት እንደሚከሰት እንግዲህ የተለያዩ ጥናታዊ ጽሁፎችን ወደ እናንተ ስናጋራ የተለያዩ መረጃዎችን ስናደርስ ነበረ። ይህንንም እንግዲህ ተከትሎ ሀኪም አበበች ከዚህ በፊት ይህንን ነገር ተናግራ ወይም ደግሞ ከሊቃውንቱ የወሰደችውን እውቀት ተናግራ በቃለ መጠይቋ ላይ አንስታ እንደነበረም አጋርተናችሁ ነበረ። ይህንንም እንግዲህ ከሰሞኑ በወጣው መረጃም እንደዚሁ ልትደግም ትችላለች። ነገር ግን እንግዲህ ይህንን ነገር ስት ስታነሳ መምህር መስፍን ሰባት ቁጥር ሚስጥር በደንብ የምናውቀው መምህር አንድ ነገር አንስቷል። አንድ ነገር ጠቀስ አድርጎ አልፏል። ይሄ ምንድን ነው? ለሀገር በቀል እውቀቶቻችን ለሀገር በቀል ለሆኑ ጥናታዊና ምርምራዊ ለሆኑ እውቀቶቻችን፣ ጥበባችን ቦታ እንደማንሰጥ ወይም ደግሞ ትልቅ የሆነን ክሬዲት እንደማንሰጥ የሚያሳይ ነገር ነው ሲሉ እንግዲህ እኚህ መምህር አንስተውታል። ይህንንም እንደ ማሳያነት ያነሱት የዚሁ የአፍሪካ ለሁለት የመሰንጠቅ ጉዳይ ነው። ከዚህ በፊት ሐኪም አበበች በስፋት አንስተው ነበረ። በኋላ ላይ ግን የተለያዩ ጥናታዊ ጽሁፎች ሲመጡ የተለያዩ ማህበራዊ ሚዲያዎች ወይም ደግሞ ትልልቅ ብሮድካስት ቻናሎች ይህንን ዘገባ ከሰሩት በኋላ ነው እውነታዊ የተረጋገጠ የሚመስል ሀሳቦች ሲሰነዘሩ የነበሩትም ብለዋል። እስኪ ቪዲዮን ተመልከቱት፣ ከዚያም በኋላ እንመለሳለን። ለሰው መቀበል ከብዶት የነበረው ምንድን ነው የመሰንጠቅ እና የአህጉር መከፈል ጉዳይ አለ ብለሽ ስትናገር ነበረ እና ያ ሰው መቀበል ከብዶት ነበር። እንዴት ሊሆን ይችላል ይሄ ይል ነበርና አንድ ጊዜ ግን በአንድሮሜዳ ቴሌቪዥን ከቀረበ ከሁለት ዓመት በኋላ ኢቲቪ መጥቶ ሳይንቲስቶች ኬንያ መጡ፣ ኢትዮጵያ መጡና አፍሪካ የመከፈል አደጋ ያጋጥማታል ሲባል ሰው ይሄኛውን መቀበል የከበደው ሰው ያኛውን ግን ለመቀበል ሲሞክር አየን እና በእውነት ዜ አሁንም መልሼ ሎሬት ጸጋዬን አነሳለሁ። ፊደላትን አዋህዶ ከኢትዮጵያ ጎሳዎች ጋር በሙሉ አዋህዶ ኢትዮጵያ በነፍስም በስጋም የሰው ዘር መገኛ ነበረች ብሎ ሲናገር አይሰሙትም ነበር እና አንድን ፈረንጂ ፈረንጅ መጥቶ አፋር ሄዶ እንደውም በቃ በጣም ጥልቅ የሆነ ጥናት አድርገው ኢትዮጵያ እኮ የሰው ዘር መገኛ መሆኗን በጣም ትልቅ ሳይንቲስት አረጋገጠ። እና ጥንት ስትለው የነበረው እስኪ ነገረን ሲሉት ያኔ ስጮህ የት ነበራችሁ? እኔን ተውኝ፣ ነጩን ተከተሉ አታከብሩም። መጀመሪያ ስንናገር አትሰሙም። መጀመሪያ ስንናገር ለእኔ እውቀት ማረጋገጫ ነጩ ከሆነ ነጩን ተከተሉ አላቸውና ከሰባት ዓመት በፊት ሀገር ሊገጥማት የሚችለው ነገር አጥንቶ ትውልድ እንዲዘጋጅ ነጋሪ እውቀት እንግዲህ እዛ አፋር አካባቢ ይሄ ነገር ራሱ መኖሩ አስደናቂ ነው። ያ አሁን እዛ አካባቢ ያሉ አባቶች ጠቢባኑ ቢያዙ ኖሮ እንዲህ አይነቱን ነገር ደግሞ የበለጠ ይነግሩን ነበረ እና እንግዲህ ኢትዮጵያ የራሷን እውቀት የራሷን መልክ እያፈረሰች የሌለ ሀገር መልክ ለመያዝ የምትሞክር እየሆነች እየመጣች ስለሆነ ብዙ ነገር በእርግጥ እያለፈን ነው። እንግዲህ እንመለሳለን ወደዛ ብለን ተስፋ እናደርጋለን። የተወደዳችሁ ቤተሰቦቻችን እንግዲህ ለዛሬ ወደ እናንተ ለማድረስ የወደድ ነው መረጃዎቻችን የአባቶቻችን ትምህርትና እንዲሁም ደግሞ አዳዲስ ጉዳዮቻችን እነኝን ይመስላሉ። በሌሎች በአዳዲስ ቪዲዮ፣ በአዳዲስ መረጃዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ይቆየን።